ሰላም እንዴት ናችሁ? ዛሬ ደግሞ ሳልመን ፊሽ እንዴት አድርገን እንሰራለን። እንደምትመለከቱ ሳልመን ፊሹ ሙልጭ አድርገን አጥበናል ማለት ነው። እዛ ነጭ ሽንኩርት እዚህ ጋ እናረጋለን። የጥብስ ቅጠል እናረገበታለን። ትንሽ ዘይት እናደርግና እንደዚህ አድርገን በጣም በትንሽ እሳት እንደዚህ እንጠብሳለን ማለት ነው ሳልመን ፊሽ ስንሰራ ብዙ ጊዜ እሳት በጣም ካበዛን ፊሽ፣ ማንኛውም ፊሽ በጣም ነው የሚፈረካከተው። ግን በትንሽ እሳት እንደዚህ አድርገን ብዙ መነካካት አይጠበቅብንም ማለት ነው። እንደምትመለከቱት ቀስ እያለ እየበሰለ ነው ማለት ነው። እንግዲህ ነጭ ሽንኩርት ጨምረንበታል፣ የጥብስ ቅጠል ጨምረንበታል። ትንሽ ብላክ ፔፐር እናደርግበታለን ይሄው ብላክ ፔፐር ትንሽ እናረግበት እና ከዛ እንደዚህ አድርገን እንጠብሰዋለን ማለት ነው። ቀስ እያልን እንደዚህ እናረግና ወደዚህ እንደዚህ እናደርግና ቀስ ብለን በጣም ሳንነካካ እንጠብሰዋለን ማለት ነው። ሳልመን ፊሽ በጣም አሪፍ ነው፣ በተለይ ደግሞ ለልጆች የባህር እንትን እንግዲህ እንደምትመለከቱት አሳችን በዚህ መልኩ ከአትክልት ጋር እየጠበስነው ነው ማለት ነው። አሳው በደንብ ሲበስልልኝ አትክልቶቹን ጨመርኳቸው። አትክልቶቹን እንደዚህ ጥብስ እናደርግና ቆንጆ አድርገን ደግሞ ነጭ ሩዝ እንሰራለን። ከዛ በኋላ እንግዲህ በዚህ መልኩ የተዘጋጀውን ሩዝ ማነው ሳልመን ፊሽ ቆንጆ አድርገን እንደዚህ እንሰራና እንደምትመለከቱት፣ ክሬም አለው፣ ነጭ ሽንኩርት፣ የጥፍ ቅጠል ብዙ ነገር አለው። እንደዚህ ተጠርቶ እዛ ሲበስል ደግሞ ሩዝ እዚህ ጋር አዘጋጅተናል ማለት ነው። እዚህ እንሰራዋለን ማለት ነው። ሩዙ ደግሞ ልክ በዚህ አይነት መንገድ ተቀቅሎ ደርሷል ማለት ነው። አሁን ሁሉ ነገር አልቋል። እንደምትመለከቱት ቆንጆ ሆኖ ደርሶልናል ማለት ነው። ትንሽ ደግሞ ደረቅ እንዲልልን እንደዚህ አደርገነዋል ማለት ነው። ኤርፋየር ውስጥ ትንሽ ደረቅ አደርገነዋል ማለት ነው። አሁን በቃ ደርሷል ማለት ነው። ለመብላት ዝግጁ ሆኗል። እንደዚህ ያደርጋችሁ ቤታችሁ ውስጥ ለልጆቻችሁ እንደዚህ እየሰራችሁ ልጆቻችሁን መመገብ ትችላላችሁ በተለይ የአሳ ዘይት ወይም ፊሽ ኦይል እየገዛችሁ ታብሌቱን ወይም ደግሞ ኦይሉን በሽሮፕ መልክ ከምትሰጧቸው ለልጆቻችሁ እንደዚህ ያደርጋችሁ ቤት ውስጥ እየሰራችሁ ከተለያየ ነገር ጋር መስጠት ትችላላችሁ ማለት ነው። ልጆቻችሁ የሚበሉ ከሆነ በጣም አሪፍ ነው። አሰራሩ በጣም ቀላል ነው። እንደምትመለከቱት ይኸውላችሁ እንደዚህ ብስል ብሎ ሚያመት ሆኖ ደርሷል ማለት ነው። እንደዚህ ማድረግ ትችላላችሁ ማለት ነው። እንግዲህ በዚህ መልኩ አድርገን ደርሶልን ለመበላት ሬዲ ሆኗል ማለት ነው። እንደምታዩት ሲታይ ራሱ በጣም ነው የሚያምረው ማለት ነው። ለልጆቻችሁ እንደዚህ እየሰራችሁ ቤት ውስጥ በተለያየ አይነት መንገድ ልጆቻችሁ ከሁሉም አይነት ለምሳሌ እዚህ ጋር የተለያየ አትክልቶች አለ እዚጋ ፊሽ አለ እዚጋ ራይዝ አለ ፒስ አለ፣ ሰላጣ አለ፣ ቲማቲም ምናምን ያለበት ሰላጣ አለ። እንደዚህ ያደርጋችሁ የምግብ ፍላጎታቸው ክፍት የሚያደርግ በጣም የሚያምር አድርገን ሰርተን ለልጆቻችን ማብላት እንችላለን ማለት ነው። ስለተከታተላችሁ ያመሰግናለሁ። ሰብስክራይብ፣ ኮመንት፣ ሼር ማድረጋችሁን አትርሱ። አንዳንዴም የምትፈልጉትን ኮመንት ጻፉልኝ። ማሻሻል ያለብኝን አስተያየታችሁን እጠብቃለሁ ማለት ነው። ስላያችሁኝ አመሰግናለሁ። ባይ ባይ።